ጤና ይስጥልኝ በመላ ለመሆናችሁ፣ የድንቅ ፍጻሜ ዝግቶችን በጀም ቴሌቪዥን ቅዳሜ 11 ሰዓት ላይ እንዲሁም ደግሞ ሰኞ ድጋሚ ጠዋት 3 ሰዓት ላይ እንዲሁም በድንቅ ፍጻሜ ቲዩብ ወይም ዩቲዩብ የምትከታተሉ በአሜሪካና በአውሮፓ በመካከለኛው ምስራቅ በአብዛኛው ያላችሁ ቤተሰቦቼ በያላችሁበት ጸጋና ሰላም ከሁላችሁ ጋር ያው፣ እንደሰነበታችሁ ወንድማችሁ አገልጋይ ያሬድ ነኝ። በአለፈው በለቀኩት ፕሮግራም ላይ የተለያዩ ጥያቄዎች ቀርበው ነበረ እና እዛ ላይ የቀረቡ ጥያቄዎችን በተወሰነ ደረጃ ላብራራ ሞክር ያለው ሞክራለሁ። በአብዛኛው የዳግም ምጽአት ትምህርቶች በዚህ ድንቅ ፍጻሜ ቲዩብ ላይ የተለቀቁ ሲሆኑ ዛሬ እንግዲህ በቪዲዮ በደረጃ ወቅታዊ መረጃዎችን ሳይጨምር 119ኛውን ቪዲዮ ነው የምለቅላችሁ ማለት ነው እና በዚህ ጊዜ ውስጥ ሁሉ ስለ ጌታ መምጣት ያለማቋረጥ እያወራ ነው ያለ። ነው ሚኒስትሪያችን መሲያ ፎር ኦል የሚሰራው እዚህ እውነት ላይ ነው። ቤተክርስቲያን ማንቃት፣ ቅዱሳን ማነቃቃትና ለጌታ ቀን ማዘጋጀት ነው። ዋናው ክፍተት እውቀት መጥፋቱ ስለሆነ ያንን እውቀት ክፍተት ለመሙላት ነው ይህን ትምህርት እየሰጠን ያለ ነው። እንግዲህ ከሚዲያ ላይ ደግሞ አውርደን ነገ ተነገወዲያ ጌታ እንደረዳን መጠን ከምዕመናን ጋር ፊት ለፊት የምንገናኝበት በአዳራሾች በኮንፈረንሶች የምንገናኝበት ሁኔታ እግዚአብሔር ከረዳን እስፔሻሊ በዚህ ዓመት ይፈጠራል ብዬ አስባለሁኝ። ጸልዩልን፣ ለአገልግሎታችን እስካሁንም በጸሎትም በሚያስፈልገው ነገር ሁሉ ከኛ ጋር አብራችሁ የቆማችሁ ወገኖች በያላችሁበት የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እንግዲህ ባለፈው ባቀረብኩት ቪዲዮ ላይ ቀርቡልኝ ጥያቄዎች አሉ። የተወሰኑ ጥያቄዎች፣ አንድ ሰባት ጥያቄዎች አሉ። እነሱን ቶሎ ቶሎ እያልኩኝ ባለኝ ሰዓት ለመለስ እሞክራለሁ። የመጀመሪያው ጥያቄ እንኳን አይመስልም ግን፣ ጌታ ቢመጣ የምነጠቅ አይመስለኝም፣ ብቁ ነኝ ብዬ አላምንም እና ይሄ ደግሞ ብቻ ሳይሆን የብዙዎች ፍርሃት ይመስለኛል የሚል አስተያየት ነገር ተቀምጠዋል፣ እዛ ኮሜንት ላይ ማለት ነው። እና በእርግጥ በጌታ ኢየሱስ ክርስቶስ መምጣት ዙሪያ ስንማማር የመለስነው ጥያቄ ነው የጥያቄ ምክንያቱም ጌታ ቢመጣ ለምንጠቅብቆ አይደለሁም ብለን የምንልበት በምን አግባብ ነው ጥያቄ ጌታ ኢየሱስ ሲመጣ ቤተክርስቲያን ነው የሚወስዳት። ቤተክርስቲያን ማለት የምእመናን የአማኞች ስብስብ ናት። እና ከዚህ አንጻር በክርስቶስ ኢየሱስ አዲስ ፍጥረት ሆኛለሁ አልሆንኩም ነው የእኛ ጽድቃ አስነጥቀንም ለነጥቀት የሚያበቃን ክራይቴሪያ ተቀምጠዋል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 14 ላይ ኢየሱስ እንደሞተና እንደተነሳ ካመንን በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል ለሚለው ከዚህ ኢየሱስ እንደሞተና እንደተነሳ ካመንን በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል ካለ ለመነጠቅ ክራይቴሪያው ኢየሱስ ስለ ኃጢአቴ እንደሞተ እኔን ስለማጽደቅ ደግሞ እንደተነሳ አሁንም በአባቱ ቀኝ ወይም በአብ ቀኝ ጽድቅ የሆነው እንዳለ የጽድቅ ማተም የሆነው እንዳለ ወደ አብ ገባለሁ ስል የእግዚአብሔር መንግስት ወርሳለው ስል ዛሬም ቢሆን የኔ የግል ጽድቅ ፈጽሞ ፈጽሞ እንደማይታሰብ ፈጽሞ ዋጋ እንደማይሰጠው የማለት ጽድቅ አልሰራም፣ በእግዚአብሔር ፊት በመልካምነት አልመላለስም፣ ደስ የሚያሰኘውን አላደርግም ማለት አይደለም። የምኖርበት ዓላማ እሱ ነው። የእግዚአብሔር መልካምነት እየኖርኩኝ መልካምነቱን ለማወጅ ነው የምኖረው። ነገር ግን በፈለገው ልክ መልካምነት ባበዛ ሊያጸድቀኝ የሚችል መልካምነት የለኝም። ለምን የራሱ የእግዚአብሔር መልካምነት ስለተገለጠ የራሱ የእግዚአብሔር ጽድቅ ስለተገለጠ የራሱ የእግዚአብሔር ማዳን ስለተገለጠ ማለት ነው። ሮሜ 3 ቁጥር 20 ላይ እንዲህ ሚል ቃል አለ የግን ስራ በመስራት ስጋ የለበሰው ሁሉ በእርሱ ፊት አይጸድቅም ይላል። ስለዚህ ግን ሰርቶ በእግዚአብሔር ፊት ለመጽደቅ ብቃት ያለው ሰው አልነበረም፣ የለም፣ ለዘላለምም አይኖርም። የግን ስራ በመስራት ወይም ህግን በመጠበቅ ስጋ የለበሰው ሁሉ በእርሱ ፊት አይጸድቅም ካለ በኋላ አሁን ግን ይላል ህጉም ነቢያቱም የመሰከሩለት የእግዚአብሔር ጽድቅ የሰው አይደለም፣ በስራ አይደለም፣ ህግም በመጠበቅ አይደለም። የእግዚአብሔር ጽድቅ ያለ ህግ ተገልጧል የሚል ህጉ ቀድሞ መጥቶ ነበር፣ አላዳንም፣ ሊያድንም አልተላከም፣ ሊያድንም አይችልም። ይልቁንም ኃጢአትን ሊያሳውቅ ነው እየመጣው፣ ወይም የሰውን ኃጢአተኛነት ሊያጋልጥ ነው እየመጣው። ነገር ግን እራሱ እግዚአብሔር ጽድቁን ገለጠ። እርሱም ይላል ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ያለ። እህቴ ወንድሜ፣ በዚህ ጽድቅ ውስጥ አለ ወይ የለም? ጥያቄው ነው። ለሚያምኑ ሁሉ ነው እንጂ ለሚሰሩ ሁሉ አይልም። መልካም ለሚያደርጉ ሁሉ አይልም። ለሚያምኑ ሁሉ የሆነ ምንድን ምናምነው በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና፣ ነገር ግን በኢየሱስ ክርስቶስ ቤዛነት በኢየሱስ ክርስቶስ ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እምነቴ ነው ይሄ እምነትሽ ከሆነ ነጥቀት ያንቺ ነው። ይሄ እምነት ከሆነ ንጥቀት ያንተ ነው እንጂ የምትመካበት ለንጥቀት ያበቃኛል የምትለው ጾም ጸሎት የለም። ለንጥቀት ያበቃኛል የምትለው አንተ ጽድቅ የለም። ራሱ ጽድቁን ነው የሚሰበስበው፣ ጽድቁን ነው የሚያጸድቀው፣ ጽድቁን ነው የሚያከብረው። ስለዚህ በእግዚአብሔር ጽድቅ ውስጥ ተገኝ፣ በተገለጠው ጽድቅ ውስጥ ተገኝ። ምለው ነገር ይሄ ነው። ለምን ጳውሎስ ያለው ይሄንን ነው። ኢየሱስ እንደሞተ ስለ ኃጢአቴ፣ እኔን ስለማጽደቅ እንደተነሳ ጽድቀው ነው በአብ ቀኝ እንደተቀመጠ ካመንኩኝ ይወስደኛል። ምን መካበት እንዲህ ባድርግ እነጠቃለሁ እንዲህ ባላደርግ የሚል ክራይቴሪያ የለው። ይህን ድጋግሜ በዚሁ በድንቅ ፍጻሜ ቲዩብ ላይ በጣም በሰፊው ሰርቻለሁ። እዛ ላይ ወደኋላ መለስ መለስ ብላችሁ ቪዲዮዎቹ የምታያቸው በጣም ብዙ ቪዲዮዎች ላይ እንዲያሉ ምላችሁ የተቀምጠዋል ማለት ነው። እና ጌታ ቢመጣ የምነጠቅ አይመስለኝም፣ ወይም ብቃት ያለኝ አይመስለኝም። ይህን ብቻ ሳይሆን የብዙዎች ፍርሃት ነው የሚለው አግባብነት የለውም ማለት ነው። ወደ ሁለተኛው ጥያቄ ስመጣ፣ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል ያለው ስለ ንጥቀት ካልሆነ ስለምንድን ነው የሚል ቃል ጥያቄ መጥተዋል። ይሄንም እንደዚሁ ቪዲዮ ሰርቻለሁ አስቀድሜ ይህም አስቀድሜ በቪዲዮ ሰርቸዋለሁ። ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል፣ ሁለት ሰዎች ደግሞ በወፍጮ ይፈጫሉ፣ አንዲቷ ትወሰዳለች፣ አንዷ ትቀራለች የሚለው ቃል በፍፁም ከንጥቀት ጋር አይገናኙም አይገናኙም፣ ወገኖች ይሄ ቃል ቀጥታ ማቴዎስ ወንጌል ምዕራፍ ሃያ አራት ሙሉውን የሚናገረው ስለ ፍርድ ነው፣ ስለ መጨረሻው ፍርድ ነው። ይሄ ማለት ጌታ ወደ ምድር ከመጣ በኋላ ቀጥታ በምድር ላይ የሰው ልጅና የሰው ልጅ መኖሪያ የሆነችውን ምድርን ሲያጠፋ የነበረውን ሉሲፈርን ስራውን፣ ሲስተሙን በሙሉ ነው የሚያጠፋው። ስለዚህ የመጨረሻው የአውሬው ራስ የሆነውን የክርስቶስ ተቃዋሚ የምንለውን ሰው ዮሐንስ ራይ ምዕራፍ 13 ቁጥር 1 ላይ ሰባት ራስና አስር ቀንዶች አሉት የተባለውን ከባህር የሚወጣውን ሰው በፊቱ ተአምራትና ድንቅር እያደረገ ከሚሄደው ሐሰተኛው ነቢይ ጋራ ከነ ህይወታቸው ተይዘው ለመጀመሪያ ጊዜ ወደ እሳት ባህር ይጣላሉ። እዚህ ክፋትን ከምድሩ ላይ ያስወግዳል። አመፅን ከምድር ላይ ያስወግዳል። የጨለማው ስራ ይጠፋል። ይሄ ማለት ሉሲፈር ራሱ ከነጭፍሮቹ በጥልቅና በክፍታ ያሉት በሙሉ ወደ እመቀ እመቃት ወይንም ወደ ጥልቅ ይወረወራሉ ማለት ነው ይወረወር ጣላሉ ይጣላሉ። ስለዚህ ሰይጣን አልባ ምድር ትመጣለች። ሰይጣን ኢንፍሉዌንስ የማረግባት ኃጢአትን ማያለማምድባት ምድር ትመጣለች እንጂ ከዘፍጥረ ሦስት ጀምሮ ያለችው ዓለም የወደቀች ዓለም ናት። ከዘፍጥረ ሦስት ጀምሮ ያለችው ዓለም የተረገመች ዓለም ናት። ያለነው በወደቀ ዓለም፣ በተረገመ ዓለም፣ በጨለማው ሲስተም ስርዓት፣ በባቢሎናዊው አገዛዝ ውስጥ ነው ያለነው ወገኖች፣ እናንተና እኔ። ያምን ነው ማለቴ ነው በጸጋ ልጅነትን ያገኘን መዳን የተቀበልን የዘላለም ተቀብለን ወደ እግዚአብሔር መንግስት በልጅነት መንፈስ የገባንን እንጂ ያለንበት ዓለም ግን የአመፅ ዓለም ነው። ለዚህ ነው ዓለምና በዓለም ያሉትን አትውደዱ የሚለው ዓለም ምኞቱም ያልፋሉ የሚለው። ለዚህ ነው እዚህ የዓለም በሳት ሊታጠብ ይገባል በሳት ሊጠራ ይገባል ያለው በፍርድ ማለት ነው። በፍርድ መታጠብ አለበት። በዚህ ዓለም የተደረገው ግፍ፣ አመፅ፣ እርኩሰት፣ ጥንቆላና ሟርት፣ ክህደት በፍርድ መወገድ አለበት ከምድር ላይ እያንዳንዱ ፍርዱን ይቀበላል ማለት ስለዚህ ማቴዎስ 24 40 የሚናገረው ስለ ፍርድ ነው እያልኩ ያለሁት ሙሉ በሙሉ የሚናገረው ስለ ፍርድና ከዛ ጋር ተያይዞ በእስራኤል ስለሚሆኑ ነገር ነው የሚናገረው ምናልባት ማቴዎስ 2415 ላይ በነቢዩ በዳንኤል የተባለው የጥፋት እርኩሰት በተቀደሰው ስፍራ ማለት በመቅደሱ ቆሞ ስታዩ አንባቢ ያስተውል ይላል። አያችሁ ይህ ማለት ሶስተኛው ቤተ መቅደስ አውሬው ሲመጣ የሚገነባው ሶስተኛው ቤተ መቅደስ ማለት ነው። እርኩሰት የአውሬው ምስል የሚቆምበት ቤተ መቅደስ ማለት ነው። ዚህ እስራኤል የሚመለከት የቤተ መቅደስ ታሪክ ከእስራኤል ጋር የተገናኘ ታሪክ ነው። ድንኳን ነበረች ታቦቱ ከዛ ወደ ቤተ መቅደስ በሰለሞን ወደ ቤተ መቅደስ ከዛ በነዝርባዊል ሁለተኛው ቤተ መቅደስ አሁን ሶስተኛው ቤተ መቅደስ ይጠበቃል። በእስራኤል ያለው ነፋስ፣ በእስራኤል ያለው እንቅስቃሴ በሙሉ ይህን ነገር የሚያመለክቱ እንደሆኑ ይታወቅ። የቀየዋ ጊደር፣ የካናትና የሌዋውያን መሳየም፣ ሌሎች ነገሮች በሙሉ የቴምፕል ኢንስቲትዩት፣ በዓለም ላይ የሚንቀሳቀሰው የቤተ መቅደሱ ኢንስቲትዩት ተቋም፣ ይሄ ሁሉ የሚያሳየው መቅደስ በእስራኤል ሕልውና፣ ሉዓላዊነት ቁልፍ ነገር ነው፣ ቁልፍ ነገር ነው። ምንም እንኳ በመካከለኛው ምስራቅ ላይ ብቸኛ ዲሞክራቲክ ካንትሪ ብትሆንም፣ እስራኤል ዲሞክራሲ የሚባለውን ስርዓተ መንግስት የምትከተል ብትሆንም፣ ነገር ግን እስራኤል የእግዚአብሔር ሕዝብ ነው። ዛሬም ለዘላለም የእግዚአብሔር ሕዝብ ነው። ይህ ማለት ያለ ክርስቶስ ይድናሉ እያልኩ አይደለም። ያምኑ የዳኑ አሉ፣ ያላምኑ ደግሞ ወደ ማመን እንዲመጡ የሚጠብቁ አሉ። ካላምኑ ጠፊ ናቸው። ሁሌም ቢሆን ሁሌም ሐዋርያው ጳውሎስ ሮሜ 11:26 ላይ እስራኤል ሁሉ ይድናል ብሎ እስራኤል በሙሉ እንደ ሀገር ምድንበት ቀን እንዳለ በግልጥ ነግሮናል። ስለዚያ መዳን ቀን ጠብቃለች ማለት ነው። መዳኗ በክርስቶስ ብቻ ነው የሚሆነው ግን አስቀድሞ ትንቢት የተነገረላቸው እነሱ ሊድኑ ግድ ነው። የጓሮ ወይራ የነበርንኛ የበረሃ ወይራ የነበርንኛ መተን ገብተናል። የጓሮ ወይራ የሆኖቹ ደግሞ በጓሮ ተክሎ ያሳደጋት የራሱ ወይን፣ ተስፋና ኪዳን የሰጣት እስራኤል ማድንበት ምንም ምክንያት የለም ማለት ነው። ከዚህ ወደፊትም ገና ይህንን አምላክ ያህዌን በቤተ መቅደሱ ውስጥ ነው የሚያመልኩትና የሚያገለግሉ። ከዚህ አንጻር ማቴዎስ አራት አርባ ላይ ያለው በዚያ ቀን ይላል፣ ጌታ ኢየሱስ ስለ ፍርድ ሲናገር እነው ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል ሲል የሚወሰደው ሰው ተፈርዶበት በሞት የሚቀጣው ሰው ነው፣ የሚነጠቅ ሰው አይደለም፣ የሚፈረድበት ሰው ነው። ይህ ማለት በሰባት ዓመቱ የመከራ ጊዜ ላይ በተሰበከው የመንግስት ወንጌል አምኖ ያልዳነ ክርስቶስ ኢየሱስን ተቀብሎ ያልዳነ በተቃራኒው ከአውዴው ጋር የቆመና የተስማማ አሰላልፉን የለየ እምነቱን ያጣ ያሰው በንጥቀት ሳይሆን በሞት ይወሰዳል፣ በፍርድ ይወሰዳል። የሚቀረው ያምነው ነው መረት ያደረገለት ነው ወደ እግዚአብሔር መንግስት የሚገባና ሻምት መንግስት በረከትን የሚበላ በዛ የጽድቅ ስርዓት ውስጥ የሚታቀፍ ሰው ነው ማለት ነው። የሚቀረው ሰው እዚህ የሚወሰደው ከንጥቀት ጋር የሚለያየው ይሄ ነው። ንጥቀት ከሚመጣው መከራ እኛ በንጥቀት እንወሰዳለን በምድር ሁሉ ያሉትን ሊፈተናቸው ከሚመጣው ከታላቁ ፈተና ሰዓት ጠብቅሃለሁ ነው የሚለው ራይ 3 አስር ላይ እኛ ንጥቀት ከመከራው ይሰውረናል እዚህ ጋር ግን ማቴዎስ 24 40 ላይ የምናየው ንጥቀት አይደለም መወሰድ ነው በቁጣ መወሰድ ነው ሶስተኛው በዳግም ምጽአት ጌታ እግሮቹ በደብረ ዘይት ተራራ ላይ ይቆማሉ ተብለዋል መጽሐፍ ነው የሚለው እና ከእሱ ጋር የሚመጡት እነማን ናቸው የተነጠቀችው ቤተክርስቲያናት ሌሎቹ አሉ የሚለው። ከዛ ጋራ በሰባቱ ዓመት መከራ መከራ ዘመን በሚሰበከው ወንጌል ያመኑት አብሮ የሚነግሱት እንዴት ነው? እዚህ ጥያቄው ሁለት ነው። አንደኛ ጌታ አርማጌዶን ላይ ለፍርድ ሲመጣ አብረው የሚመጡት እነማን ናቸው ነው፣ ወይም ደግሞ ያው ደብረ ዘይት ተራ ላይ የሚቆመው ለፍርድ ሲመጣ ነው። እሱ የአርማጌዶን ጦርነት ነው። እና እዛ ላይ ሲመጣ አብሮት እነማን ይመጣሉ ነው። ይህን ዋንስራይ ምዕራፍ ሀያ ላይ ገብተን ምራፍ 19 ላይ ገብተ ማየት እንችላለን። አምባ ላይ ፈረስ ተቀምጠ ይላል ኢየሱስ ነው። ከዛ በአምባ ላይ ፈረሶች ተቀምጠው ነጫጭ ልብስ ለብሰው ይከተሉት ነበር ይላል። የሰማይ ጭፍራዎች ይላቸዋል ቤተክርስቲያንን ጨምሮ የብሉኪዳን ቅዱሳን በሙሉ ሙሉ ትንሳያቸው የሚሆነው ከሰባቱ ዓመት መከራ በኋላ ስለሆነ እና አብርሃምና ይስሐቅና ዳዊት በሙሉ አብረው በዚህ ላይ ይመጣሉ ማለት ነው። ለምን ኦልሬዲ ሰባቱ ዓመት የብሉኪዳን ዘመን ተደርጎ ይታስባል? ከእስራኤል ሰባ ሱባኤ ተቆርጦ የቀረ ስለሆነ ማለት ነው። ሰባተኛው ሱባኤ መጨረሻው ሱባኤ ሰባት ዓመት የመከራው ዘመን ዳንኤል 9 24 27 ከዚህ የመጨረሻዋ አንዷ ሱባኤ አውሬው ኪዳን የሚያደርግባት ናት በሱባኤው እኩሌታ ሦስት ዓመት ከስድስት ወር ኪዳኑ ያፈርሳል ተብሏል እዚያው ቁጥር 27 ላይ ዳንኤል 927 ላይ ስለዚህ እነዚህ የብሉይ ኪዳን ቅዱሳን የምንላቸው እነ አብርሃም ይስሐቅ ያዕቆብ ዳዊት ሌሎችም ነቢያት በሙሉ ትንሣያቸው የሚሆነው እቺ ሱባኤ ስትፈጸም ነው ሰባው ሱባኤ የእስራኤል ዘመን ነው ሲፈጸም ነው ያኔ ነው ምን የሚሉት የሚነሱት ስለዚህ ጌታ ለአርማጌዶን ሲመጣ ተነስተው አብረው ይመጣሉ ማለት ነው። እነዚህ ቤተክርስቲያን ብቻ አለች የምትመጣ በብሉ ኪዳን ዘመን አምነው ይዳኑ ቅዱሳን ድል ይነሱ እነዛ በሙሉ ከእሱ ጋር አብረው ይመጣሉ እንመጣለን ማለት ነው። ከዛ ውጭ በሰባት ዓመቱ የመከራ ጊዜ በምድር ላይ በሚሰበከው ወንጌል ያመኑት ሰዎች የምድር ነዋሪዎች ናቸው። ይህ መታወቅ አለበት። አርሰው ዘርተው አጭደው የሚበሉ አግብተው ወልደው የሚኖሩ ግን አንድ ሰው ሺህ ዓመት መኖር የሚችልበት እድል ፋንታ ነው የሚኖሩ ዳስዋይ። በዛ ሁሉ የሰባት ዓመት መከራ አብዛኛው የዓለም ሕዝብ ያልቃል። ከዛም በኋላ በሚኖረው የእግዚአብሔር ፍርድ አብዛኛው ሰው ቀደም እንዳልኩት ይወሰዳል፣ በቁጣና በፍርድ ይወሰዳል። ምድር ላይ የሚቀሩ ያመኑ ብቻ ናቸው። ይህ ማለት ወደ ሺህ ዓመት መንግስት ያላመነ አንድ ነፍስ አይገባም፣ አንድ ነፍስ አይገባም። ወደ ሺህ ዓመት መንግስት የሚገቡት ያመኑት ብቻ ናቸው። ይሄ ማለት በምድር ላይ የመከራውን ዘመን አልፈው ከሞት ተርፈው አምነው የቀሩ ሰዎች አሕዛብ የሚሆኑ እስራኤል እነዚህ በምድር ላይ መኖር ይፈቀድላቸዋል። ምን ማለት ነው? አርሰው ይበላሉ። በምድር ስርዓት ይተዳደራሉ። በሺህ ዓመት እግዚአብሔር መንግስት ስርዓት ደስ ይላቸዋል። እንደገና በምድር ላይ ይበዛሉ። በኖህ ዘመን እግዚአብሔር ሁሉም በጥፋቷ ከጠፋ በኋላ ስምንት ሰዎች ብቻ ለዘር አስቀርቶ ሴም፣ ካም፣ ያፌት ምድርን እንደሞሉ ሁሉ አሁንም ከዚህ ታላቅ የሰባት ዓመት መከራ በኋላ በምድር ላይ አብዛኛው ሕዝብ በመከራው ያልቃል፣ ቀጥሎ ያለው በፍርድ ያልቃል። የሚቀረው ጥቂት ሕዝብ እንደገና ምድር ላይ ለቀጣዩ ሺህ ዓመት ይበዛል ማለት ነው። አንድ ሰው ግን የአስር ትውልድ ያህል መኖር ይችላል። ስለዚህ በምድር ላይ በስጋቸው ሺህ ዓመት የሚኖሩ አሉ። እኛ ደግሞ ምድር ላይ ሺህ ዓመት እንነግሳለን ስንል ምድርን እንገዛለን ግን በመንፈስ ነው እንጂ እየበላን ያጣን ያገባን እየወለድን እንዳልሆነ መታወቅ መቻል አለበት ማለት ነው። ሌላው ለሚነጠቁ ሰዎች ሰዓቲቱንና ቀኒቱን አታውቁም እናዘጋጅታችሁ ኑሩ ማለት ምንድነው አለማዊ የሚል ጥያቄ መጥተዋል። ይሄ የሚነጠቁ ሰዎች የሚመለከት አለም ይህ ለሚነጠቁ ሰዎች የተነገረ አይደለም። ቀኒቱና ሰዓቲቱን አታውቁምና የተባለው ማቴዎስ ወንጌል ምዕራፍ 24 ላይ ያለው ቃል በቀጥታ እስራኤልና በዘመኑ ወይም ጌታ በሚመጣበት ዘመን ከሰባቱ ዓመት መከራ በኋላ በምድር ላይ የሚኖሩትን ሰዎች ነው። ምልክቶቹን ጌታ ዝርዝሮ አላስቀድሞ እነዚህ ምልክቶች ስትመለከቱ የዛን ጊዜ ምን በሉ ተዘጋጁ ነው። ሶ ቀኒቱንና ሰዓቲቱን አታውቁምና ተዘጋጅታችሁ ኑሩ ሲል ቀኒቱና ሰዓቲቱን በተለይ መሰወሩ ከንጥቀት በኋላ ሰባት ዓመት በኋላ ዳግም ምጽአት እንደሚሆን ይታወቃል። ያም ብቻ አይደለም፣ በሰማይና በምድር እጅግ ታላቅ የሆኑ አስፈሪና አስደንጋጭ ምልክቶች ይመጣሉ። ያነ ጌታ መምጣቱ ግልጽ ነው፣ ይታወቃል ለሁሉም። ግን ጌታ በምድር ላይ የሚገለጥባት ሰዓት የሚገለጥባት ቀኝት ወንዶች መገመት አይቻልም ማለቱ ነው እንጂ ይሄ የሚነጠቁ ሰዎችን የሚመለከት አይሆንም ማለት ነው። አይሆንም፣ ጨርሶ ከሚነጠቁ ሰዎች ጋር አይገናኝም። ማቴዎስ 24 ላይ ቤተክርስቲያን የለችም። ማቴዎስ 24 ስለ ቤተክርስቲያን አያወራም። ለምሳሌ የሁሉ እስኪፈጸም ድረስ ይህ ትውልድ አልፍ የሚለው ቃል ማቴዎስ 4 ላይ የሚመጣውን የማቴዎስ አራትን ትውልድ ወይም የበለሱ ትውልድ የሚባለውን አሁን በስራ የተሰበሰበውን ከ2000 ዓመት በኋላ የተሰበሰበውን ትውልድ የሚመለከት ነው ማለት ነው። ከዚሁ ጋር ተያይዞ የቀረበ ጥያቄ ያለ ቀኒቱና ሳይቱን አታውቁምና አዘጋጅታችሁ ኑ ማለት ለንጥቀት ካልሆነ ወይም ሳይሆን ለዳግም ምጽአት ከዳግም ምጽአት ጋር የሚገናኝ ከሆነ የሚል ደግሞ በሌላ መልኩ ደግሞ ጥያቄው መጥቷል። የሚገናኝ ከሆነ ከንጥቀት በኋላ መዘጋጀት ለምን አስፈለገ የሚል ደግሞ ሌላ ጥያቄ መጥቷል። አንደኛ ታላቅ መከራ ምድር ላይ ይሆናል። በዛ መከራ ምክንያት አብዛኛው የዓለም ሕዝብ ይክዳል፣ አውሬውን ይከተላል። በጣም ታላቅ ታምራቶችና ድንቆች ይሆናሉ። ስለዚህ በጣም በጣም በጣም በጣም በጣም በጣም በንቃት በትጋት ጌታ እንደሚመጣና እንደሚያድናቸው አውቀውና አምነው ቀኒቱና ሳይቱን በመጠባበቅ መቆየት አለባቸው። ለመዘጋጀት ነው ይላል አይደል? ለምሳሌ ንጥቀት ምልክት የለውም። እየደጋገምኩ ብዙ ጊዜ ነግሬያቸዋለሁ። የዳግም ምጽአት ምልክቶችን ወስደን ለንጥቀት ካልሰጠናቸው በስተቀር ንጥቀት ከመሆኑ በፊት እንዲሆናል የሚል አንድ ምልክት አልጻፈም፣ መጽሐፍ ቅዱስ ላይ የለም። ንጥቀት ቤተ ክርስቲያን ሰማያዊ ነው ሀገሯ። አማኞች ሀገራቸው ሰማያዊ ነው። ርስታችን ሰማይ ላይ ነው ያለው። የተባረክ ነው በሰማያዊ ስፍራ ነው፣ በመንፈሳዊ በረከት ነው። ስለዚህ ሁሌ ዝግጅ ሆነን መኖር ይጠበቅብናል። በመሪ ደረጃ በእያንዳንዱ ቀን ጌታ ሊመጣ እንደሚችል እየጠበቀን፣ በያንዳንዱ ቀን መለወጣችን ወይንም መነጠቃችን እንደሆነ እየጠበቅን እንድንኖር ይጠበቃል። ስለዚህ ንጥቀት ምን ምልክት ያስፈልገዋል? ክርስቲያን እኮ እንደዚህ አልነበረም ወገኖች አሁን ዓለምን ተጣብቆ ከዚህ ዓለም አገር እየቀየረ መኖር ነው የሚፈልገው ኑሮ እየቀየረ መኖር ነው የሚፈልገው በቃ የተሻለ ኑሮ ለመኖር ሲሳል ሲጸልይ ቁሳዊ ለሆነ ማቴሪያል ሲሳል ሲጸልይ ነቢይ ሲያሳድድ የሚኖሩ ትውልድ እኮ አልነበረም መጀመሪያ ላይ ቤተክርስቲያን እኮ ስደተኛ ናት ራሷል ከዋሻ ዋሻ የሚሯሯጡ መንግስታት የሚያሳድዷቸው ህዝቦች የሚያሳድዷቸው በየቦታው ቦታው በተገኙበት የሚገደሉ እንደ ወንጀልኛ የሚቆጠሩ ሰዎች ነበሩ። ንብረት ማብትም አልነበራቸውም እኮ። አሁን ይህን ዓለም ተጣበቅን፣ ወደድን፣ ለመድና ከዚ ያለ መለየት በጣም ጭንቆኖብናል። ጴጥሮስ እንዳለው ጌታ መጥቶ ከእኛ ቤት አብረን ብንኖር ነው ምንወደው እንጂ ሄደን ከጌታ ጋር መኖር ብዙም ህልም ፍላጎትም ናፍቆትም የለንም። ይህ ብዙ ኪሳራና ጉዳት አምጥቷል። ሥጋዊነትን፣ ዓለማዊነትን ማኅበራዊ ክርስትና ተፈጠረ። ክርስትናው እልም ጭልጥ ብሎ ማኅበራዊ ሆነ። ተቻችሎ መኖር፣ ተግባብቶ መኖር፣ በሰላም መኖር፣ አትደርስብኝ፣ አልደርስብህም፣ አትንቀጭ አለካም በሚል በጣም በጣም የተለሳለሰ የለዘበ የለዘዘ የደነዘዘ ክርስትና እየኖርን ያለ ነው። ይሄ ፍጹም ፍጹም ከክርስትና መር ውጭ ነው። ክርስቲያን አገሩ በሰማይ ነው፣ ክብሩ በሰማይ ነው፣ ርሱ በሰማይ ነው፣ ተድላው ደስታው ምቾቱ በሰማይ ነው። ያንን ለማግኘት በእያንዳንዱ ቀን ስለ ክርስቶስ ወንጌል እንደ በግ ይታረዳል በያንዳንዱ ቀን ስደተኛ ነው፣ መከረኛ ነው በያንዳንዱ ቀን እንጂ ይህንን ዓለም ለማትረፍ ሲዋሽና ሲቀጥፍ አይኖርም። ክርስቲያን ቤተሰቦች በጣም ዓለማዊነት ተጽናውቶን ስጋዊነት ሞልቶብን ኃጢአትን እንደ ማንኛውም ዓለማዊ ሰው አሁን የብዙ ሰው ክርስትና ቸርች ነው፣ ቤተ ክርስቲያን ነው። ከዛ በኋላ ወጥቶ ማንኛውም ሰው እንደሚሆነው ነው የሚሆነው። መርካቶም ያለው የትም ያለው ማንም ሰው እንደሚያደርገው እያደረገ እየኖረ ነው ያለው። እንዲህ ያለ ክርስትና አክሳሪ ነው። ለዓለም ሰላም ለዓለም እርቅ ፍቅርና አንድነት ምህረትና በጎነት ከእግዚአብሔር ዘንድ በእኔ በኩል ነበር የሚያልፈው፣ በአንቺ በኩል በአንተ በኩል ነበር የሚያልፈው። ጭራሽና የቁጣ ልጆች ነበር ሳይሆን ሆነን እየተገኘን ያለ ነው። ደስ በማይል የወስ ስርዓት እየኖርን ይህን ዓለም ሴኪር ለማድረግ ዴይ ናይት ያለ እንቅልፍ ምንለፋ ረፍት የለን ሰው። ለመጸለይ እንኳን ጊዜ የምናጣ ሆነን ነው ያለነው ወገኖች፣ በስቃይ በጭንቅ ነው እሁድ መቶ ቸርች ተካፍሎ የሚሄደው ሰው። እዛም ተቀምጦ ፕሮግራም እስኪያልቅ ስንት ማህበራዊ ጉዳይ ቀጠሮ አለበት ሰው ለእግዚአብሔር ጊዜ አጣ። ክርስቲያን እንዴት የጌታ መምጣት ይናፍቃል? እንዴት እንዴት የጌታ መምጣት ተስፋ ያደርጋል? አገሬ በሰማይ ነው ማይል የሚገለጠው ክብር የማይጠባበቅ ሰው እንዴት ለመከራ ይዘጋጃል? ጥፊ እንዲነካው፣ እንዲነቀፍ፣ ስሙ እንዲጠፋ አይፈልግም። አንዳንዱ እንደሆነ በጌታ መሆኑ አይናገርም። ደብቆ፣ ተመቻችቶ፣ ተደላሎ እየኖረ ያለበት ሁኔታ ነው ያለውና ይሄ ቃል ተዘጋጅታችሁ ኑሩ የሚለው ለዳግም ምጽአት ከሆነ በጣም ከባድ ተግዳሮት በዓለም ታሪክ ሆኖ የማያውቅ ፈተና የተመረጡት እስኪስቱ ድረስ ምልክቶችና ድንቆች፣ እጅግ ታላቅ የሆነ ስደት፣ ትልቅ መከራ በአማኞች ላይ የሚደርስበት ጊዜ ስለሆነ እያንዳንዷን ቀንና ሰዓት በጥንቃቄ በመጠበቅ እንዲቆዩ ታግሰው እንዲሻገሩ እንዲያልፉ እስከ መጨረሻ የጸና ይድናል የሚለው ማቴዎስ 2412 ላይ ያለው ቃል ለእነዚህ መከረኞች ነው። ስደተኞች ነው። ሰቆቃ መብል መጠጥ ለሚሆናቸው ሰዎች ነው። ቀኒቱና ሳይቱን አታቆምና፣ ኤኒ ታይም ኤኒ ሞመንት ጌታ ሊገለጥ ይችላል ሊመጣ ይችላል። ስለዚህ ተዘጋጁ፣ ትግስት ይኑራችሁ ማለት ነው። እዚህ ነው ያ የሚለው እንጂ ከንጥቀት ጋር አሁንም የሚያገናኙም ነገር እንደሌለ ደግሜ ይሄ ነገር ማሳሰብ ፈልጋለሁ። የሚመጣ መከራ አለ፣ ክደታ አለ፣ ከዛ በኋላ የሚገለጥ ክብር አለና ያን ክብር መጠበቅ እንዲቆይ ነው። ሌላውን ንጥቀት የት ላይ እንደተዘገበው ከ7 ዓመት በኋላ ስለ ዳግም ምጽአት ይሆናል የተባለው የት ላይ ነው የሚል ቃል ተጽፏል። እንግዲህ ይሄን ቃል ትንቢተ ዳንኤል ምዕራፍ 9 ቁጥር 4 እስከ 7 ያለውን ቃል በጣም በሰፊው ደጋግመ ደጋግመን አስተነዋል። የ7 የመከራ ዓመታት ድንቅ ፍጻሜ ወደ ኋላ ሄዳችሁ ቪዲዮዎችን መታያቸው ታገኙዋቸው አላችሁ። ምናልባት ይሄን ጥያቄ ጠይቀኝ ሰው ይሄን ትምህርት የሚሰማ ከሆነ የዋን ስራዬ በሁለት የተከፈለ ነው። የመጀመሪያ 3 ዓመት ተኩል፣ ሁለተኛ 3 ዓመት ተኩል ተብሎ በስነ ሰዓት ተከፍሏል። ስለዚህ 1260 ቀን ወይንም 3 ዓመት ተኩል አውሬው የሚሰለጥንበት ነው። ከዛፊ ደግሞ ከዮሐንስ ራእይ ምዕራፍ 6 ከምዕራፍ 13 ሌላ 3 ዓመት ተኩል አለ ማለት ነው። 7 ዓመት የምንለው ይህን ይሄን ዳንኤል 9 27 ላይ ያለውን የመጨረሻ አንድ ሱባይ የመከራው ዘመን እሷ ናት። 7 ዓመት በሱባይ ኩሌታ፣ ኪዳውን ያፈርሳል ማለት አውሬውን ይገልጣል ማለት ነው። አውሬ ነው የሚገለጠው ራይ 13 ላይ ነው። ራይ ስድስት አንድ ላይ ግን በአምባ ላይ ፈረስ የተቀመጠ ሰው ነው የሚገለጠው ማን የክርስቶስ ተቃዋሚ። ራይ ስድስት አንድ ላይ ሰው ነበረ። ራይ 13 ላይ ሲመጣ አውሬ ይሆናል። ክህደት ማለት ነው። አምላክ ነኝ ማለት ነው። ሶስት አመት ተኩል ሶስት አመት ተኩል ሰባት አመት ማለት ይሄ እንደሆነ በደንብ መታሰብ አለበት። ከዚያ ውጪ ጌታ የሱስ ዮሐንስ ወንጌል ምራፍ 14 ቁጥር 1 እስከ 3 ላይ በአባቴ ቤት ብዙ መኖር ያለ ስፍራ አዘጋጀላችሁ ዘንድ እሄዳለሁ፣ እኔ ባለበት በዚያ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ በማለት ስለ ንጥቀት ተናግሯል ማለት ነው። አንደኛ ተሰሎንቄ ምዕራፍ አራት ቁጥር 13 ከ18 ሙታን ከተነሱ በኋላ በሕይወት ያለ ነው ደግሞ ያልሞት ነው ተለውጠን አብረን ከእነሱ ጋር እንደምንነጠቅ በሚገባ ተጽፏል ማለት ነውና እነዚህና ሌሎችን በጣም ብዙ ጥቅሶች የመከራው ዘመን ሰባት ዓመት እንደሆነ ያ ሰባት ዓመት ከቤተ ክርስቲያን ንጥቀት በኋላ ከስልሳ ዘጠኙ ሱባኤ ጋር አንዱ ሱባኤ ሰባት ዓመት አንዱ ሱባኤ ነው እንደሚገጥም የሱባኤ ሰንሰለት እንደሚገጥም እና የእስራኤል ዘመን እንደገና እንደ አዲስ እንደሚጀምር በግልጽ የሚናገር ነው ማለት ነው። ስለዚህ ንጥቀት የትጋኑ የተዘገበው መጽሐፍ ቅዱስን ካነበብነው በሚገባ ይህን ቃል እናገኘዋለን። ክርስቶስ ኢየሱስ ይመጣል። ሲመጣ ከዚህ በኋላ ሁለት ዓይነት አመጣጥን ያለው የመጀመሪያው ምጽአቱ ቤተ ክርስቲያኑን ለመውሰድ ነው። እስከ አየር ድረስ ይመጣል ዳግም ምጻ ሳይሆን የምጽአት ዳግም ምጻ ሳይሆን የሙሽራዋን ለመውሰድ ወይም ለቅዱሳኑ ሲመጣ ማለት ነው። ስለዚህ በዚህ መንገድ ተብራርቷል ማለት ነው። ይህንን በደንብ አድርጎ ማስተዋል የሚያስፈልግ ይመስለኛል። ሌላው እንግዲህ ንጥቀትን በተሳሳተ መንገድ የተረዳችሁሉ ከስተታችሁ ውጡና የንጉስ ንጉስ ቴድሮስን የኢየሱስ የአፉስ መንፈስ አዋጅ ጠብቁ የሚል ቃል አለ። አልገባኝም። ምናልባት ንጉስ ቴዎድሮስ የሚባል ትረካ እንዳለ ግን አውቃለሁ። ምናልባት በአብዛኛው ቶ የሚባል አንድ ፊደል አለ። ያ ከጥንት ከግብፅ አገር ጀምሮ ያለ የጣዖት አምልኮ ምልክት እንደሆነ ይታወቃል። ቶ ዞሮ ዞሮ ቴዎድሮስ ሳይሆን ቶ ኤድሮስ ነው ስሙ። ስለዚህ ቶ ከኢትዮጵያ ምናልባት ከአንዱ ባህር ውስጥ ወይም ከጣና ባህር ውስጥ ይወጣል ተብሎ የሚጠበቅ ቴዎድሮስ የሚባል አለምን አደርጎ የሚገዛ ንጉስ ነው ተብሎ የሚጠበቅ ነገር አለ። ከዚህ በኋላ የሚጠበቅ ቴድሮስ የለም። የሚጠበቀ ኢየሱስ ግን አለ። መጽሐፍ ቅዱስ ካልተናገረ እኔም አልነገርም። እንዲህ የምትለው ሰው ኬታ የምትተናገርከው መረጃ ማስረጃ ምንድን ነው? ሰው የምንጠብቁ ካላችሁ ሰው መጠበቅ ምን የሚያመጣው ለውጣል? በዓለም ላይ በጣም ብሶዎች መጥተዋል። አሁን በጣም ብሶዎች ገና ይመጣሉ። ሰው ምን ይለውጣል? ወደ መጨረሻው መጨረሻ ስንጠጋ የበለጠ ክደት፣ አመፅ፣ ግፍ በምድር ላይ ይበዛል እንጂ ጽድቅ አይበዛም። እውነትም አይበዛም አይነግስም። ከዚህ አንጻር ቴድሮስ ስለሚባል ሰው ያው እንግዲህ ንግርቱን ነው ማውቀው። ነይ ከዛ ውጪ የተለየ እውቀት ስለ ቴድሮስ የለኝም። ነገር ግን ስለ ንጥቀት አልጠብቁ፣ ኢየሱስን አልጠብቁ፣ ቴድሮስን ጠብቁ የሚለኝ ሰው እዚህ ጋር አግኝቻለሁ፣ በጣም ገርሞኛል። ይህንን ይሄንን እንት ስለሰማ፣ በመጀመሪያ ወንድሜ እድለኛ ነው በጣም። ኢየሱስ ይመጣል። የሚመጣው ካምንክ ሊወስድ ነው፣ ካላምንክ ለፍርድ ይተዋሃል። ማመን ያንተ ምርጫ ነው፣ አለማመን ያንተ ምርጫ ነው። ቴድሮስ ግን የሚባል መጠበቀው ሰው የለም። ይህን የሚጠብቁም ካሉም በእውነት አዝናለሁ፣ በጣም የሚመጣ ፈጽሞ ፈጽሞ ቴዎድሮስ የሚባል ሰው የለም፣ ጨርሶ ሊኖርም አይችልም። የሚመጣው ከሰማይ እንጠብቃለን የተባለው መድኃኒት እርሱን፣ ይህን ፈራሽ በስባሽ ሥጋ ከሞት ወደ ዘላለማዊ ሕያውነት የሚወስድ በትንሣኤ የሚለውጠና እርሱን ፍጹም ወደ መምሰል የሚወስደን የእግዚአብሔር ልጅ ኢየሱስ ክርስቶስ ይመጣል። እሱን እንጠብቃለን፣ እሱን ያዋጣ እሱ ነው። ከእሱ ጋር እየኖርክ በመንፈስ እሱ መጠበቅ በአካል ህይወት ነው። አለመሞትን የሚያለብስህ የኢየሱስ መምጣት ነው እንጂ፣ ሰዎች በዚህ ምድር ላይ በጣም ጥሩ ደጋግ ሰዎች ነበሩ። በጣም ክፉና አመጸኛ ሰዎች ነበሩ። ሁሉም አለም መለወጥ አልቻሉም፣ ሊለውጡም አልቻሉም። ለጊዜው ጥቂት እፎይታ ሊያመጡ ይችላሉ። ኢየሱስ ግን ሲመጣ ሁሉ አዲስ ይሆናል። ሁሉም ነገር ይለወጣል። ሁሉም ነገር ይቀየራልና ይህንን በዚህ አጋጣሚ ላሳስብ እወዳለሁኝ። እንግዲህ እንዲህ ያለ እምነት የምትከተሉ ሰዎች በእውነት የነሳ ጊዜ ላይ እንዳላችሁ ላሳስባችሁ። እንዳለው ንሳ ግቡ መዳን በሌላ በማንም የለም፣ እንድንም በዘን የሚገባ ከሰማይ በታች ለሰው የተሰጠ ስም ሌላ ስም የለም ኢየሱስ ነው ስለሚል ቃሉ በኢየሱስ በማመን መዳን እንዲሆንላችሁና ነፍሳችሁን ከዘላለም ሞት ከመጣብ ቁጣ እንድታስመልጡ በጌታ ፍቅር ጋብዛችኋለሁ። ክብር ለእግዚአብሔር። ድንቅ ፍጻሜ መጽሐፍ በቅርቡ ታትሞ በድጋሚ ለገበያ ይወጣል። ከዛም ጋር ደግሞ ተያይዞ ድንቅ ፍጻሜ መጽሐፍ በቅርቡ በአማዞን ላይ ይገኛልና ኤላ በስራችሁ ወዳለው ከዛ ውጪ ከኛ ጋር አብራችሁ የእግዚአብሔር መንግስት፣ ጌታ ኢየሱስ መምጣቱን በመጠባበቅ የእግዚአብሔር መንግስት መስራትና ማገልገል የምትፈልጉ ካላችሁ እዚህ እስክሪን ላይ በሚገኘው ስልክ ደውላችሁ ልታገኙት ትችላላችሁ። አብራችሁ የእግዚአብሔር መንግስት ማገልገል የጌታ መምጣት ማስቸኮል ትችላላችሁ ማለት ነው። ጸጋ ሰላም ከሁላችሁ ጋር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ይመጣል። ተባረኩ። ይህ የምጽአቱ ድምጽ ነው የምስራች ታላቅ የመዘጋጀት ጥሪ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይብለን ሐሴትም እናድርግ ክብርንም ለእርሱ እናቅርብ የዮሐንስ ራእይ ምዕራፍ 19 ቁጥር 7